እያብሮ መረማችሁ ያላችሁት ለምን አሮን በዚህ ቦታ ሆነ እያላችሁ ያላችሁት አሮን ማን ነው ምታጉረመረሙት ማን ላይ ነው አሮንን እሱ ነው ሊቀ ካህን ቀድስና እውጣው ብሎ ያለው እግዚአብሔር ላይ ነው ማንም ሰው የኢየሱስን ቦታ ለሌላ ሲያከፋፍል ጸቡ ከማን ጋር ነው ከእግዚአብሔር ጋር ለምን እግዚአብሔር ነው ኢየሱስን አንተ እንደ መልከ ጸደቅ ሹመት ለዘላለም ካህን ነህ ብሎ ይማልለት አይደለም ኢየሱስ እንዴት ማህል ላይ ይሆናል? እንዴት ይማልዳል? ማህል ላይ መቤቴ ነች፣ ማህል ላይ እንትናነች ማህል ላይ እንትና ነው። አገር በቀል ጻድቅ፣ የውጭ አገር ጻድቅ፣ የአረብ አገር ጻድቅ፣ የአርመኒያ ጻድቅ፣ የሮም ጻድቅ፣ እነዚህ ዓመፀኛ ቅዱሳን። ሙሴ እሺ ጠዋት እንገናኝ ብሎ ሲጠራች አንመጣ፣ ደግሞ ወተትና ማር ከምታፈልስ ምድር ከምታፈስ ምድር ያወጣህን አይበቃም ምንድን ነች? ወተትና ማርን እንድታፈሱ ምድር ለነሱ። ግብጽ ግን የበሉት ምንድን ነው? ሽንኩርት፣ ድንች፣ በጢህ ዱባ። ወዴት? ወደ ተስፋይቱ ምድር መሲህ፣ ወደሚወለድባት ግን ምን ይላሉ? ገልብጠው ያነባሉ። እሺ ብዙ ቅዱሳን በሉ፣ ገልብጠው ያነባሉ። በቃ እንደዚህ ነው። እነዚህም ሁለት መቶ ሃምሳ ቅዱሳን ማለት የቅዱሳን ማህበር ማለት ነው በዚህ ማህበር ቅዱሳን እንዲህ ያለ ችግር አለበት ቁጥር 14 ደግሞ በእኛ ላይ ራስን አለቃ ታደርጋለህን አሉት እንደው ማን ይሙት ሙሴን አለቃ ያደረገው ራሱ ነው እግዚአብሔር እግዚአብሔር የሾመው ነው የሚሉት አንድ ጌታ አላችሁ ሲላቸው አንድ ዘማም ራስን አለቃ ታደረጋለህ እንዴ በቃ ባጭሩ ኢየሱስ ጌታ ነው ሲባል የሚቆጣ ሁሉ ዳታን ነው አቤሮን ነው ቆሬ ነው ሙሴ እንደኔ አይነት ወንድም ይነሳል ያለው እኮ ነው። ከወንድሞቻችሁ እንደኔ አይነት ይነሳል ብሎ ያለለት ሙሴ ጌታን ወክሎ ይተውናል እንደ ጌታ፣ አሮን ጌታን ወክሎ ይተውናል እንደ ካህን፣ እንደ ሊቀ ካህን። እነዚህ ሁለት ወንድሞች ጥሩ የጌታ መገለጫ ነበሩ። ግን ሰው ይመጣና ያመጽባቸዋል። አንተን ማን ነው ጌታ ያደረገ? ራስን አሮን ሳ ማን ነው ይሉት ነበር። ቁጥር 14 ደግሞ ወተትና ማር ወደምታፈስ ምድር አላገባህንም እርሻና ወይንም አላወረስከንም። የእነዚህ ሰዎች ዓይኖቻቸውን አንመጣም አሉ። ሙሴም እጅግ ተቆጣ። እግዚአብሔርንም ወደ ቁርባናቸው አትመልከት፣ እኔ ከነርሱ አንድ አህያስ እንኳ አልወሰድኩም፣ ከነርሱ አንድ ሰው እንኳ አልበደልኩም። ሙሴም ቆሬን ነገ መልእክት ላከበት፣ ለቆሬ ነገ አንተ ወገንህም ሁሉ አሮንም በእግዚአብሔር ፊት ሁኑ። ጥያቄያቸውን ተቀብያለዋል አሮንን ለመጋፋት የምታደርጉትን ጥያቄ ተቀብየዋለሁ። ጥሩ አሮንን፣ እሱም ይቆማል። እናንተም በቡድን ተከማሽታችሁ ኑ እና በእግዚአብሔር ፊት ቁሙ። ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባቸው። እያንዳንዳችሁም ጥናችሁን ወደ እግዚአብሔር ፊት አምጡ፣ ሁለት መቶ አምሳ ጥናዎች። አንተ ደግሞ አሮንም እንደዚሁ ጥናዎቻችሁን አምጡ። እያንዳንዱም ጥናውን ወይም እጣን ማጠኛውን ማለት ነው ወሰደ፣ እሳትም አደረገበት፣ እጣንም ጨመረበት፣ ከሙሴና ከአሮን ጋር በመገናኛው ድንኳን ደጃፍ ቆመ። ሁለት መቶ ሃምሳ ከማን ጋር ሊገዳደር የማንም ቦታ ለመያዝ የአንዱን ቦታ እኔ የእሱን ቦታ ሰው ለምን እንደሚሻማ። ኢየሱስ ማንንም መምሬ አትበሉ፣ መምራችሁ አንድ እርሱም ክርስቶስ ነው። እዚህ ሰው ሁሉ መምሬ ከሌ መምሬ ማንንም አባት ብሎ አባታችሁ አንድ ነው ሲባል ሰው ሁሉ አባንተና አባንተና ማንንም ሊቃት አትበሉ ሲባል ሰው ሁሉ ሊቃ ይሁን ሊቃውንት ምናምን የእሱን በጣም ነው ምንሻማበት ምንገፋበት። እና ተሰልፉ የኢየሱስን ቦታ ለመያዝ ተሰለፉ። እያንዳንዱም ጠናውን ወሰደ፣ እሳትም አደረገበት፣ እጣን ጨመረበት። ከሙሴና ከአሮን ጋር በመገናኛው ድንኳን ደጃፍ ቆመ። ሁሉም ሁሉም ደፋር ቆሬም ማህበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ። የእግዚአብሔርም ክብር ለማህበሩ ሁሉ ተገለጠ። የእግዚአብሔር ክብር ሲባል ማን ነው? ጌታ ኢየሱስ በስጋ ሳይመጣ ጌታ ኢየሱስ በስጋ ሳይመጣ በእስራኤል ማህበር ላይ ተገለጠ። ምክንያቱም አሮን ማንን ነው የሚወክለው? ኢየሱስን ነው። ኢየሱስ የእሱን አንድ መካከለኛነት የሚጋፋ ሁለት መቶ አምሳ ሰው አየ። የእግዚአብሔር ክብር ተገለጠ። ምን ሊያደግ ቦታው ላይ የሚፈጸመውን ነገር ሊያይ የሚመጣውን ሊቀ ካህናት የሚወክለው ሰው ሙሉ ኢየሱስን የሚያብራራ ልብስ ለብሶ ቆሟል፣ እጣኑን ይዞ። ሌላው ደግሞ የራሱን ቅድስና የራሱን ንጽሕና የራሱን የገዳም ሕይወት ይዞ ማጠኛ ይዞ ተደርድሯል፣ መካከለኛ ነኝ ብሎ እውነት በህዝቡና በእግዚአብሔር መካከል ወይ አንድ መካከለኛ ነው የሚሆነው፣ ወይ የተቻለውን ያህል ነው የሚሆነው። ይለያል ነው ያን ጊዜ ማን ተገለጠ? በቃል በሥጋ ሳይመጣ በፊት ይገለጥ በነበረበት ከብዙ መገለጥ በአንዱ ተገለጠ። ሻክናህ የእግዚአብሔር ክብር፣ ዮሐንስ ያው እንደ ሞተ ሰው ሆኖ የወደቀበት በነገሥት መጽሐፍ ካህናቶች ሁሉ ቤተ መቅደስ ውስጥ የወደቁለት ኢየሱስ ተገለጠ።